ሰላም ጤና ይስጥልን ውድ የኛ ማድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። የኛ ማድ ቤተሰብ አባል ያልሆናችሁ ሰብስክራይብ በተኑን በመጫን አባል እንድትሆኑ በአክብሮት እየጋበዝኳችሁ ወደ ዛሬው መረጃ ያልፋለሁኝ። ዛሬ በጣም ደስ የሚል መረጃ ነው ይዤላችሁ የመጣሁት። የዘጠናዎቹን እንቁ ፈርጥ የሆነውን ድምፃዊ ታምራት ደስታን ብዙዎቻችን እናስታውሰዋለን። ድምፃዊ ታምራት ደስታ በድንገት ህይወቱ እንዳለፈ እናስታውሳለን። እና ደግሞ ዛሬ ስለ ድምፃዊው ታምራት ደስታ ቤተሰብ የተሰማ አዲስ መረጃ አለ። ይሄ ምንድን ነው? የድምፃዊ ታምራት ደስታ ሴት ልጅ የሆነችው እድላዊት ታምራት ደስ በሚል ሁኔታ በትላንትናው ዕለት የመጀመሪያ ወንድ ልጇን ተገላግላለች ማለት ነው። እንግዲህ በጣም ደስ የሚያሰኝ ነገር ነው። የድምፃዊው ልጅ ከዚህ በፊትም በቅርብ ጊዜ ከወላይታ ሶዶ ዩኒቨርሲቲ በጥሩ ውጤት እንደተመረቀች እናስታውሳለን። እንግዲህ እድላዊት ታምራት ማህበራዊ ሚዲያ ላይ በምታደርገው መንፈሳዊ እንቅስቃሴ ብዙዎች ያውቋታል። በተለይ ቲክቶክ ላይ የራሷ የቲክቶክ አካውንት አላት እና ብዙ ጊዜ በዛ ላይ የመንፈሳዊ መዝሙሮችን ትለቃለች መንፈሳዊ ዘማ ተጨማሪ ናት ማለት ነው። እድላዊት እና በጣም ደስ በሚል ሁኔታ በትላንትና ዕለት የመጀመሪያ ወንድ ልጇን በሰላም ታቅፋለች ማለት ነው። እንግዲህ ድምፃዊ ታምራት በድንገት ህይወቱ እንዳለፈ እናስታወሳለን። 2010 ዓ ላይ ባጋጠመው የቶን ህመም ማስታገሻ ውጦ ከዛ በኋላ ወደ ቤቱ ተመልሶ እየሄደ ባለበት ሰዓት በድንገት ነው ማለት ነው ህይወቱ ያለፈው። ታምራት ደስታ ህይወቱ ባለፈበት ወቅት በጣም ለብዙዎች ድንጋጤ ሆኖ ነበረ። ብዙዎቻችን በጣም ደንግጠን ነበረ። ብዙ ሰዎችም ደግሞ ሶሻል ሚዲያ ላይ፣ ፌስቡክ ላይ ጭምር ድንጋጤያቸውን ሲገልጹ ነበረ። የመንግስት ባለስልጣናት ሳይቀሩ በወቅቱ ድንጋጤያቸውን ሲገልጹ ነበር። እንደውም የወቅቱ የውጭ ጉዳይ ሚኒስትር የነበሩት ዶክተር ወርቅ ነገበየው የአሁኑ የኢጋድ ኃላፊ ማለት ነው። በወቅቱ ቲውተር ገጻቸው ላይ የታምራት ደስታ ሐዘን በጣም ልብ የሚሰብር የማይታመን እንደሆነ ገልጸው በጣም በሀዘኑ በጣም እንደደነገጡ ለቤተሰብና ለወዳጆች ጭምር መጽናናትን እንደሚመኙ ጭምር በቲክቶክ ገጻቸው ላይ አሳውቀው ነበር። ማለት ነው የወቅቱ የውጭ ጉዳይ ሚኒስትር የነበሩት ዶክተር ወርቅ ነገበየው ማለት ነው። የቅርብ ጓደኞቹ ሳይቀር በሩቅም ድምፁን ሰምተን ጭምር የምናውቀው የድምፃዊውን ድንገተኛ ሕልፈት ስንሰማ በጣም ደንግ ደነግጠን ነበር። ብዙዎቻችን እንግዲህ እኛ በሩቅ የምናውቀው ይህን ያህል ከደነገጥን ቤተሰብ ደግሞ ምን ያህል እንደሚያዝን፣ ምን ያህል እንደሚደነግጥ፣ ምን ያህል ደግሞ ህይወቱ እንደሚመሰቃቀል ማሰብ አይከብድም። ታምራት ደስታ በወቅቱ 39 ዓመቱ ነበረ። 2010 ላይ ህይወቱ ሲያልፍ ማለት ነው እና የአምስት ልጆችም ደግሞ አባት ነበረ። የሁለት ሴት ልጆችና የሶስት ደግሞ ወንድ ልጆች አባት ነበር ማለት ነው እና ልጆቹ በጣም ትንንሽ ነበሩ። ትልቅ እንኳን የምንላቸው ሁለት ልጆቹ ነበሩ። በወቅቱ ትንንሽ ሁለት ልጆች ነበሩ ማለት ነው ማለት ነውእና ሌሎቹ ከአስር ዓመት በታች የነበሩ በጣም ህፃናት የነበሩ ልጆችን ነበር ጥሎ ያለፈው ማለት ነው። እና ይሄ ድንገተኛ ሞት በቤተሰብ ላይ ምን ያክል መደናገጥን፣ ምን ያክልም ደግሞ ሽብር እንደሚፈጥር መገመት አያዳግትም ነበር። ለቤተሰቡ ከዛ በኋላ የሚኖረው ጊዜ በጣም ከባድ ሊሆን እንደሚችል መገመት አያዳግትም። እና በጣም ደስ የሚለው የታምራት ልጆች እንግዲህ በጥሩ ሁኔታ ላይ ይገኛሉ። ወንድሟም የአባቱን ፈለግ በመከተል የሙዚቃ ስራዎች ውስጥ ገብተዋል እና ሙዚቃዎችን ይሰራል ዳግማዊ ታምራት ማለት ነው እና ከዛ ባሻገርም ደግሞ እድላዊት ታምራት በቅርቡ ከበላይ ታስወደ ዩኒቨርሲቲ በጥሩ ሁኔታ ተመርቃ ነበር ማለት ነው አሁን ደግሞ የልጅናትም ለመሆን በቅታለች ማለት ነው እና ከዛ ሁሉ ሀዘን ከዛ ሁሉ መሰበር መሸበር ከደረሰባቸው ስብራት በኋላ ልጆቹ ለጥሩ ቁም ነገር ለዚህ ቦታ መብቃታቸው በጣም ደስ የሚያሰኝና በጣም የሚያኮራ ነገር ነው ማለት ነው እና ይሄ በጣም ደስ የሚል ነገር ነው በነገራችሁ ላይ እድላዊት ታምራት ለወግ ለማዕረግ በምትበቃበት ፕሮሰስ ውስጥ የድምፃዊው የቅርብ ጓደኛ የሆነው አቀናባሪ ሙዙ ካሳ የኃላፊነትን የቤተሰብ ኃላፊነትን ጭምር በመውሰድ እድላዊትን በቅርብ በመንከባከብ እድላዊትን በቅርብ እንግዲህ እንደአባት መንገድን በመብራት የሚያስፈልጋትን ነገር ሁሉ በማሟላት ጭምር ዩኒቨርሲቲ ገብታ በጥሩ ውጤት እንድትመረቅ ሲያግዛት እንደነበርም እናስታውሳል። እድላዊትም ፌስቡክ ላይ ካሙዙ ካሳ ላደረገላት ነገር ለሰጣት ፍቅር ጭምር ምስጋናዋን ገልጻለች ማለት ነው እና ይሄ በጣም ደስ የሚል ነገር ነው። ብዙ ጊዜ አባት፣ እናት ይዋ የሆነ ሰው ከመሀል ሲሞት በጣም ከባድ ነው ለልጆች የሚሆነው በጣም ከባድ ነው ለቤተሰብ የሚሆነው። ኃላፊነቱ ወስዶ ኮች የሚያደረግ ሰው አይኖርም። ካሙዙ ካሳ በዚህ ጉዳይ የሰራው ነገር በጣም ሊያስደንቀው የሚገባ ነገር ጥሩ የሚባል ነገር ነው ማለት ነው የሰራው እና እንግዲህ እድላዊትም አላሳፈረችውም። በጥሩ ሁኔታ ከዩኒቨርሲቲ ጭምር ወታ ደስታ ነበር ማለት ነው። አሁን ደግሞ የልጅናት ሆኗ ደስ የሚል ነገር ነው። እድላዊት በጣም በማህበራዊ ገጿ ላይ ቲክቶክ ላይ ማለት ነው ብዙ ጊዜ ስለ አባቷ በመናገር ትታወቃለች። የልጅነት ፎቶዋን፣ ከአባቷ ጋር የነበራትን ትዝታ፣ የተነሳቻቸውን ፎቶች ከአባቷ ጋር ያሳለፈቻቸውን አጋጣሚ ጭምር ማለት ነው ቲክቶክ አካውንቷ ላይ ብዙ ጊዜ ፖስት ታደርጋለች እና ለአባቷ በጣም የተለየ ቦታ እንዳላት ታውቃል። በቃ ከሚታየው ነገር ከምታደርጋቸው ነገሮች ጭምር እድላዊት ለአባቷ በጣም የተለየ በጣም ጥሩ ቦታ እንደነበራት እና በጣም የተለየ ደግሞ ቅርበት ከአባቷ ጋር እንደነበራት ማየት ይቻላል። ከምታደርጋቸው ፖስቶች ማለት ነው ከምናያቸው ፎቶዎች በጣም ልቧ ምን ያህል እንደተሰበረ መገንዘብ ይቻላል እና ከዛ ሁሉ ስብራት በኋላ ደግሞ ለጊዜ ቢያቅታለች ማለት ነው ፈጣሪም ደግሞ በጣም ደስ በሚለው ሁኔታ በወንድ ልጅ ባርኳታል ማለት ነው። ደስ ይላል። መልካሙን ሁሉ እንመኝላታለን። ለድላይት ማለት ነው። ደስ ይላል። እንደዚህ አባትን ከማጣት ወይ እናትን ከማጣት ከነበረ በጣም ከፍተኛ የሆነ ስብራት፣ ደግሞ እንደገና ተነስቶ ለተሻለ ነገር መብቃት በጣም ደስ የሚል ነገር ነው። በተለይ ደግሞ እንደነሱ በጥሩ ነገርን የለመደ ቤተሰብ እና ታምራት በወቅቱ በጣም ተወዳጅ የነበረ ጥሩ ገቢ ከሚያገኙ ሙዚቀኞች መካከል ነበር እና እሱ ሲሞት ግን ሁሉ ነገር ነው። በብዛት የሚቆሙ አይደለም። ዞሮ ዞሮ አባት ነው። ዞሮ ዞሮ ለቤተሰቡ ፕሮቫይድ ስለሚያደርግ ለቀጣይ ለልጆች ለቤተሰብ ለእናት ጭምር ከባድ ነው። በሁሉም አቅጣጫ የሚሆኑ የመንፈስ ጥንካሬን ከማጣት ፋይናንሻል ስብራት የሚደርሳል ከዛ ሌላም ሌላም ከባድ የሆኑ የማይነገሩ ጭምር ጊዜያትን ነው የሚያሳልፉት ቤተሰቦች ማለት ነው እና ያንን ሁሉ አልፈው ደግሞ ጠንክረው ለተሻለ ነገር ጥሩ ቦታ ላይ ደግሞ ሲደርሱ ደስ ይላል ማለት ነው እና እንደዚህ አይነት ነገር በጣም ደስ የሚል ለሌሎችም ጭምር አስተማሪ የሆነ ቤተሰባቸውን ለሚያጡ በተለይ በጣም ልጆች ሆነው በጣም በቃ ሚያሳዝን ሁኔታ ላይ ሆነው ቤተሰቦቻቸውን ለሚያጡ ጭምር ጥንካሬ ሊሆን የሚችል የሚያስተምር ታሪክ ነው ማለት ነው። የእነ ታምራት ደስታ ቤት ውስጥ የተመለከት ነው እና ደስ ይላል። ብዙ አስተማሪ ነገር አለው ማለት ነው። በጣም ጥሩ ነገር ነው፣ ያው ደስ ይላል ማለት ነው እና እኔ ደስ ስላለኝ ነው። ደስ ይላል እና እኔ ደስ ስላለኝ ነው ወደ እናንተ ሼር ማድረግ የፈለግኩትኝ። በነገራችሁ ላይ ታምራት ደስታ በጣም የብዙዎቻችን የናይንቲስ ትውልድ በተለይ ትዝታ ነው። ሙዚቃዎቹ በጣም አይረሱም እስካሁንና ናይንቲን ስናስታውሰው እንዲሁም ከሚመጡ ፊታችን ላይ ከሚመጡ ሰዎች መካከል አንደኛው ታምራት ደስታ ይመስለኛል። ታምራት ደስታ፣ ጥበቡ ወርቅዬ፣ ጌዲዮን ካልተሳሳትኩኝ፣ እናንተም የምታውቋቸው በጣም በርካታ ቀኞች ሊኖሩ ይችላሉ። እነሱ እነሱ ናቸው። እነ ማዲንጎ በደንብ የምናስታውሳቸው ማለት ነው። ናይንቲን በጣም ማይረሱ አሁንም ድረስ ሙዚቃቸው በቃ ዘመን አይሽሬ ከሚባሉ አሁንም ድረስ ዞር ብለን ከምናዳምጣቸው ሙዚቀኞች መካከል ነበሩ። ነበረ ታምራት በጣም ተወዳጅ ነበር። በጣም የሚያነሳቸው ሀሳቦች ጠንከር ጠንከር ያሉ ሀሳቦች ነበሩ የሚያነሳቸው። በስነ ምግባሩ በጣም ተወዳጅ የሆነ ሙዚቀኛ ነበረ ታምራት እና ህልፈቱም በዛው ልክ ብዙዎችን ያስደነገጠ ነበረ። ያው በጣም ብዙ ሰዎች ሀዘናቸውን ጭምር ሲገልጹ ነበር፣ እንዳልኳችሁ ፌስቡክ ላይ በጣም ሀዘናቸውን እየገለጹ ነበር ብዙዎች ማለት ነው እና በጣም አስደንጋጭ የነበረ ድንገታዊ ህልፈት ነበር። እንደውም ከህልፈቱ ጋር ተያይዞ ታምራት ደስታን ያከመው ዶክተር ጭምር ለእስር ጭምር ተዳርጎ ነበር እና ያስደናግጥ ነበር። በወቅቱ ለሰማን ላየን ሰዎች በጣም ድንገት ነበረ የሚያስደነግጥ ነገር ነበረ እና እንግዲህ ታምራት ደስታ ብዙዎቻችን ላይ አሁንም ድረስ ብዙ አድናቂዎች ያሉት አሁንም ድረስ ሙዚቃዎቹ የሚደመጡ የሚወደድ፣ በብዙዎች ልብ ውስጥም ያለ ሙዚቀኛ ነው ማለት ነው የሆነው እና እንደ ቤተሰብ ደግሞ ይሄ የደረሰውን ነገር ተስፋ ባለመቁረጥ ተቋቁሞ ለእንደዚህ አይነት ወግ ማዕረግ ክብር መብቃት በጣም ደስ የሚል ነገር ነው። ስለዚህ ድላዊ ታምራትን እንኳን ደስ ያለሽ እንላታለን እና እስቲ ኮሜንት ብታረጉልኝ ደስ ይለኛል። እኔ እንዴት ነው ቻናል ላይ አሁን ላስለምድ እየፈለኩ ያለሁት ነገር የሁላችንም ታሪክ፣ የሁላችንም ገጠመኝ፣ ውስጣችን የሆነ የሚነካን ነገር አለ ብዬ አስባለሁ። በተለይ እንደ አሁን እድላዊ ታምራትና ቤተሰቧ እንዳሳለፉት አይነት የሚመጣውን ነገር ሁላ ተቋቁሞ ራስን ለተሻለ ነገር ማብቃት በጣም ትልቅ ሊደነቅ የሚገባ ነገር ነው እና እናንተ እዚህ ላይ ምን ሀሳብ አላችሁ? አስተያየት ስጡበት። ኮሜንት ላይ አስተያየት ብትሰጡበት በጣም ደስ ይለኛል እና የታምራት ደስታ ጓደኛ ወይም ደግሞ ከሙዙ ካሳ ያው የልጆቹን ኃላፊነት ጭምር ወስዶ እድላዊት ታምራትም ጥሩ ሁኔታ ላይ እንድትደርስም ደግሞ አግዟታልና እሱም ደግሞ የሚደነቅ ነገር ነው ያደረገው ማለት ነው። እና እስቲ ሀሳባችሁን ኮሜንት ላይ ሼር አድርጉኝ እና የዛሬ ቆይታ ይሄን ይመስል ነበረ። ስላዳመጣችሁኝ በጣም አድርጌ ነው የማመሰግ ነው። አዲስ የሆናችሁ ሰዎች የኛ ማድን ሰብስክራይብ በማድረግ ተቀላቀሉ። ምክንያቱም ጥሩ መረጃ ታገኙበታላችሁ። ስለ ማህበራዊ ሹ እንደዚህ የሆኑ ስቶሪዎችን እያነሳን እኛ ደግሞ ውስጣችን ለው ያለውን ልንማርበት የምንችለውን ነገር የምናነሳበት ጊዜ ነው ማለት ነው። የኛ ማድ ሲቀጥል የመረጃ ጊዜ ነው። ምንም አይነት መረጃ ጥሩ ነው ብለን የምናስበው ሼር እንደራረግበታለን። ለጤናም የሚጠቅም ሊሆን ይችላል። ማህበራዊም ሌሎችም ጉዳዮች ላይ መረጃ እስከሆነ ድረስ የመረጃ የኛ ማድ ማለት ነው። ስለዚህ መረጃዎችን ነው የኛ ማድ ላይ የምታገኙት ማለት ነው እና ስላዳመጣችሁኝ አመሰግናለሁ። ሌላ ጊዜ ያገኛችኋለሁ።